ኢትዮጵያውያን የበርካታ ባህሎችና መገለጫዎች ባለቤት እንደመሆናችን ይህ ልዩነታችን ውበትም ጥንካሬም ሆኖ ዛሬ ላይ ደርሷል። ይህ መልክ ከአንድነትና መስዋዕትነት ጋር ተደምሮ ለታሪክ ተላልፎ ዛሬ ድረስ ከኢትዮጵያውያን አልፎ የመላው ጥቁሮች ኩራት የሆነን ታሪክ መጻፍ አስችሏል። ይህንን አንድነት ደግሞ ዓለም መስክሯል። ብዙ አንድ የሚያደርጉ የሚያስተሳስሩ ነገሮች አሉ። ብዙ የባህልና የአስተዳደር ልዩነቶችም አሉ። ከዛ ደግሞ የበለጠ ለአፍሪካም ለአጎርም አጉልቶ ያመጣው አንድነታችን የአንድነታችን መገለጫ በታሪክ አጋጣሚ መወረራችንን ምን ያህል ብንግባባም ባንግባባም ለሀገራችን የማንደራደር የማህበረሰብ አካል እንደሆን የማንደራደር ሀገር እንደሆን ያሳየንበት ነው። ኢትዮጵያውያን አንድ ናቸው ለማለት እኛ ስለ ራሳችን መናገርም አያስፈልግም። ዓለም የመሰከረው ነው። ጠላቶች ከውጭ መጥተው እኮ ምን ተደርጎ እንደተመሰሉ እናውቃለን። በቋንቋ እንኳ የማይግባባ ግማሹ ከሆነ ቦታ የሆነ ቋንቋ ይናገራል፣ የሆነ ቋንቋ ይናገራል፣ ቋንቋቸው ግን አንድ ነው፣ ልባቸው አንድ ነው፣ አእምሮቸው አንድ ነው። በዓለም አደባባይ በተደጋጋሚ የተነገረለት አንድነት ግን በየጊዜው በሚያጋጥሙ ስብራቶች በጽኑ ተፈትኗል። ይህንን ስብራት በማከም በአንድነት በመቆም ከራስ አልፎ በቀጣናው ብሎም ባህጉሩ የሚኖርን ቦታ ማስጠበቅ ወቅቱ የሚፈልገው አቅም ነው። የነበሩ ሴቶች መስመር ትንሽ ስተው ነበር። ያንን ማስቀጠል ባለመቻላችን የዛ ስብራት ውጤት ነው አሁን ፈተና የሆነብን። የሚታከመው እናክማለን፣ የሚወገደውን ጥሩ ያልሆነው እናስወግዳለን፣ የሚቀጥለው እናቀጥላለን። ወደ ተሻለ ትውልድ ተሻጋሪ ዘመን ተሻጋሪ የሆነ ያሳሰብ መዋቅር የማቀረፍ ሳቢ በመገንባት የጋራ የሆነ ናሬሽን በመያዝ ኢትዮጵያ ላይ ብቻ ሳይሆን ቀጠናው ላይ አህጉር ላይ የሚገባንን ሚና አሁን በቅርብ ጊዜ ካልያዝን እየመጣ ያለው የዓለም አሰላለፍ እየመጣ ያለው የአህጉር አሰላለፍ በጣም ከፍተኛ ፈተና ነው ያለው። ሀገራዊ አንድነትን ጠብቆ ለመቆየትና ሕብረ ብሔራዊ አንድነትን ለማጠናከር የነበሩ ክፍተቶችን መለየት እንዳይደገሙ ማድረግ አስፈላጊ ነው። ከዚህ ባለፈ ግን በትውልድ ውስጥ አንድ የሚያደርጉ ነገሮች ላይ ሀገራዊ አንድነትን መገንባት ወሳኝ ነው። አሁን እኛ ማድረግ ያለብን የኋለኛው ታሪክ ላይ መነታረክ ሳይሆን መልካም ታሪካችን ለመማሪያ እናድርገዋል። በአገረ መንግስት ስራ ላይ ብዙ በደሎችና ጥፋቶች ይኖራሉ። እነሱን ደግሞ ለመማሪያ ግን እንዳይደገሙ ዛ ታሪኮች እንዳይደገሙ ግን ትውልድ እንዲማርባቸው ማድረግ አድርጎ መስራት ያስፈልጋል። ህብረ ብሔራዊነትን መሰረት ነው ያደረገ መቻቻልን መሰረት ነው ያደረገ እኛ እኔ ስኖር ሀገሬ ትኖራለች። ኢትዮጵያ የምትባለውን ሀገር ማስቀደም አለብን ኢትዮጵያ የምትባውን ሀገር ማስቀደም እኛ እንደሚታወቀው የተለያዩ ብሔር ብሔረሰቦች ያሉበት ሀገር ነ ስንከባበር፣ የተለያየ ሃይማኖት፣ የተለያየ ቋንቋ አለን። ነገር ግን እሱ ጌጣችን ነው። እንደ ኢትዮጵያ ደግሞ አንድ የሚያደርገን ነገር ይህ ሀገራዊ ትርክት አለ። ህዳሴ ግድባችን ማንሳት ትችላለች። ህዳሴ ግድብም እኮ የገደበው እኛ ነንኮ፣ በራሳችን ገንዘብ በራሳችን ምሁራኖች አንድነታችን ነ አርማችን ነው። ልዩነቶችን መሰረት ካደረገ መገፋፋት በመውጣት ያሉንን ልዩነቶች የአብሮነት መሰረት በማድረግ በሀገር ጉዳይ በጋራ መቆምና ሀገርን ማስቀደም ለነገ የሚባል ጉዳይ አይደለም። ሀገርን ለማስቀደም ደግሞ የሚያግባቡንን እና በጋራ እንድንቆም የሚያደርጉ አንድነቶችን ማጠናከር የሁሉም የቤት ስራ ነው። የተለያየ ቋንቋ እንናገራለን፣ የተለያየ ባህል አለን፣ የተለያየ ወግ አለን፣ የተለያየ እውቀት አለን፣ የተለያየ ከለር አለን፣ ብዙ ጥበቦች አሉን፣ ክሎቶች ይሄን አንድ እናርግ። አንድ ስናደርግ እኔ ይሄ ሆኜ ካልሆነ አይባልም። ሁሉን ትተን ተፈጥሯችን አንድነት ሲዋሃድ እንደ ሰው መቆም እንችላለን። እንደ ሀገር ምን ያስፈልገናል? በሀገራዊ ድር ጉዳይ ላይ የማንደራደር ማህበረሰብ፣ እንደ አንድ ልብ ቃል ተናጋሪ፣ እንደ አንድ ልብ ሀሳቢ ሆነን የጋራ የሆነ ትርክት መገንባትና መስራት አስፈላጊ ነው ብዬ አስባለሁ። የህዝቦችን አንድነት ለመገንባት አንድነት ያለውን ዋጋ መገንዘብ ያስፈልጋል። ለዚህ ደግሞ ታሪክ ምስክር ነው። ይህንን መሰረት በማድረግ ሁሉም ማህበረሰብ በትውልዱ ላይ የአንድነትን ዋጋ ማስረጽ ይገባዋል። በተለይ ትምህርት ተቋማት አካባቢ ላይ ሁሉም የሚሰራው እዛን በጣም ትኩሱን ጊዜያቸውን የሚያመረቃውን ጊዜያቸውን ልጆች የሚውሉት እዛን እዛ ምን ስንመግባቸው እንውላለን ክፍል ውስጥ ምንድነው የምንመግባቸው? ልጆች ምን እንዲያደርጉ እያደረግን፣ ምን እያስተማርናቸው ነው። እሱን መንግስት በጣም በደንብ አድርጎ አጥርቶ አንድነትን ህፃናት ላይ ልጆች ላይ ወጣቶች ላይ ዩኒቨርሲቲ ላይ ከታች ጀምሮ እስከላይ መስራት ይችላል። ስራን ይጠይቃል ማለት ነው።